ሰላም ጤና ይስጥልን። የተወደዳችሁ የአርት ኢንደልዚ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው በወር አበባ ጊዜ ግንኙነት ማድረግ ለእርግዝና ያጋልጣል፣ ወይም ደግሞ በወር አበባ ጊዜ የሚደረግ የግብረ ስጋ ግንኙነት እርግዝናን ያመጣል ወይ በሚለው የምንወያይ ይሆናል። የተወደዳችሁ የአርት ኢንደልዚ ሚዲያ ቤተሰቦች ይህም ቪዲዮ እስከ መጨረሻው ብታዩ ሶስት ነገሮችን ትጠቀማላችሁ። የመጀመሪያው በወር አበባ ጊዜ የሚደረግ የግብረ ስጋ ግንኙነት ለእርግዝና ያጋለጣሉ የሚለውን ታውቃላችሁ። ሁለተኛ በወር አበባ ጊዜ የሚደረግ የግብረ ስጋ ግንኙነት የሚያስከትላቸውን የጤና እክሎች የምንዋይ ይሆናል። በሶስተኛ ደረጃ ደግሞ እንዴት በወር አበባ ጊዜ እርግዝና ሊፈጠር ይችላል የሚለውን ሳይንቲፊካል የሆነ ኖሌጅ ማግኘት ትችላላችሁ ማለት ነው። በቀጥታ ወደ ቪዲዮ ከመግባቴ በፊት የተወደዳችሁ የአርቴንደርዝ ሚዲያ ቤተሰቦች ይህም ቪዲዮ ስጀምሩ ላይክ ብላችሁ እንዲጀምሩ ጠይቃችኋለሁ። በጣም ከወደዳችሁ ደግሞ ባላችሁ ሶሻል ሚዲያ ኔትወርክ ሼር እንድታደርጉት በአክብሮ ጠይቃችኋለሁ። እንዲሁም ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ እንድታደርጉ በድጋሚ ጠይቃችኋለሁ ማለት ነው። በወር አበባ ጊዜ የሚደረግ የግብረ ስጋ ግንኙነት እርግዝና የመፍጠር እድል አለው። ምንም እንኳ እርግዝና የመፈጠር እድሉ በጣም ዝቅተኛ ቢሆንም፣ ነገር ግን ስቲል ቻንስ ኦፍ ፕሬግነንሲ ማለት ነው፣ እርጉዝ የመሆን እድል አለ ማለት ነው። ቢያንስ ብዙ ጥናቶች የሚያሳዩት እስከ አምስት ፐርሰንት ድረስ እርግዝና ሊፈጠር ይችላል፣ ወይም ደግሞ የእርግዝና የመፈጠር እድሉ ከአምስት ፐርሰንት በታች ያነሰ ነው ማለት ነው። ስለዚህ እንዴት ነው አንዲት ሴት የወር አበባ በሆነችበት ጊዜ እርግዝና እንዴት ሊፈጠር ይችላል የሚለውን በምናይበት ጊዜ ሁለት ፋክቶችን እንድትገነዘው እፈልጋለሁ። የመጀመሪያው የወንድ ዘር የሴቷ ማዕፀን ውስጥ ከገባ በኋላ ከአምስት ቀን እስከ ሰባት ቀን የመቆየት እድል አለው። ዩዣሊ አብዛኛው ሳይንቲስቶች ወይም ብዙ ጥናቶች የሚደግፉት የሴቷ ማዕፀን ውስጥ ከገባ በኋላ የወንዴ ዘርፍሬ ወይም ደግሞ ስፐርም የሚቆይበት ላይፍ ስፓን አምስት ቀን ነው ነው ነገር ግን አንዳንድ ሳይንቲስቶች ከሰባት ቀን እስከ ስምንት ቀንም የሚያደርሱ ሰዎች አሉ። ስለዚህ እንዳጠቃላይ ግን የወንዴ ዘር ፍሬ እስከ አምስት ቀን ድረስ በሴቷ ማዕፀን ሊቆይ ይችላል። ይህ አንድ እውነት ነው። በሁለተኛ ደረጃ የሴቷ እንቁላል ከእንቁልጤ ወይ ኦቫሪ ከሚባለው የሴቷ የመራቢያ አካል ውስጥ ኦቭሌት አድርጎ ከወጣ በኋላ በህይወት የመቆየት እድሏ 24 ሰዓት ብቻ ነው ማለት ነው። ስለዚህ እነዚህ ሳይንቲፊክ የሆኑ በጣም ድንቅ መረጃዎችን ከያዛችሁ የሚቀጥሉ የማስረዳችሁ ቀላል ይሆናል ማለት ነው። ስለዚህ የወር አበባ ምንድን ነው? የሴቷ ማህፀን በየወሩ አንድ ማች ወርድ የሆነ ወይም ደግሞ በደንብ ያኮረተ እንቁላል ከኦቫሪ ይለቀቃል። ይህን የኦቫሪ መለቀቅ ተከትሎ የሴቷ ማህፀን ላይ የወንድ የዘር ፍሬን ካገኘ ጽንስ ይፈጠራል ማለት ነው። ስለዚህ ማህፀን ይህን ጽንስ ለመቀበል ሰርግና ምላሽ ነው ማለት ነው፣ ድግስ ይደግሳል ማህፀን። ያ ድግስ የተፈጠረውን ህይወት ወይም ደግሞ የተፈጠረውን ጽንስ ተቀብሎ ለማሳደግ ለማፋፋት ነው ማለት ነው። ስለዚህ እንቁላሏ ወጥታ የወንድ የዘርፍሬ ካላገኘች ትሞታለች ማለት ነው። ያን መሞትን ተከትሎ ማህፀን ያዘጋጀውን ድግስ የሚበላለት ያጣል ማለት ነው። ያ የማህፀን ድግስ ምንድን ነው? ማህፀን ላይ ኖርማሊ ካለው ሰውነት ወይም ሌየር ባሻገር ፅንስን መሰረት ያደረገ መፋፋት ይፈጠራል፣ በዚህ በወር አበባ መልክ ይወገዳል ማለት ነው። ደጋሽ ለጋሽ ነው የሚጠብቀው አካል አለ ማለት ነው። ማን ነው የሚጠብቀው? ፅንስን ይጠብቃል ስለዚህ ፅንሱ ከመጣለት የተዘጋጀውን ድግስ ይበላል እዛ ላይ እስከ ዘጠኝ ወር ቆይቶ በጣም የሚያምር ወይ ወንድ ወይ ሴት ልጅ ተወልዶ ያድጋል ማለት ነው። ነገር ግን የሚፈልገውን ፅንስ ካላገኝስ ያ ድግስ ምንድነው የሚበላ? ካገኘ የደገሰ ሰው የሚበላለት፣ ካጣ ምንድነው መድፋት ነው ያለበት። ስለዚህ ያ ለፅንሱ የተዘጋጀው አካል የተዘጋጀው መፋፋት ነው ማለት ነው። ስላፍዱ ነው የሚወጣው። ምክንያቱም ያ የተዘጋጀው ድግስ ለሴቷ ተብሎ አይደለም፣ ለሚመጣው ፅንስ ስለሆነ ስለዚህ ያ ፅንስ ስላፍ ዱኑ ይወጣል ማለት ነው። ይሄ እንግዲህ ይሄ ነው የወር አበባ የሚባለው። አጠቃላይ እንግዲህ የወር አበባ ዑደት የሚባለው 28 ቀን ነው። በዚህ 28 ቀን ውስጥ ማህፀን ላይ የሚደረግ ኤቨንት አለ። ማህፀን ላይ የሚደረግ ወሩን ጠብቆ የሚካሄድ ኤቨንት አለ። በሁለተኛ ደረጃ ደግሞ እንቁልጢ ላይ የሚከወል የመራቢያ አካል ኤቨንት አለ ማለት ነው። ስለዚህ እንቁልጢ ላይ ሶስት ፈንዳመንታል የሆኑ። ሂደቶች አሉ። የመጀመሪያው እንቁላሏ ማደግ መፋፋት አለባት ማለት ነው። ስለዚህ በዚህ 28 ቀን ውስጥ የመጀመሪያዎቹ 13 ቀናት እንቁላሏ በየወሩ የምትለቀቀው አድጋ ማቹር ሊሆን አኩርታ የምትለቀቀው እንቁላል የምታርገው የምትፋፋው በዚህ 13 ቀን ውስጥ ነው ማለት ነው። ስለዚህ እንቁላሏ በ14ኛው ቀን የውጻት የሚባል ኦቪሌሽን የሚደረገው ከተመረጡት ከ10 እስከ 15 ከሚደርሱ እጩ እንቁላሎች ውስጥ አሸናፊ የሆነችውና በጣም ስትሮንግ እና ትልቅ የሆነችው እንቁላል በ14ኛው ቀን ትለቀቃለች ማለት ነው። ስለዚህ በ14ኛው ቀን ከተለቀቀች በኋላ የሚቀጥለው ፌዝ ምንድን ነው? ሉቲያል ፌዝ የሚባል ነው። ይህ እንቁላሏ የወንድ የዘር ፍለጋ ትሄዳለች። እንቁላሏን ይዙ የነበረው የተቀረው ክፍሏ ደግሞ ምናልባት የተለቀቀችው እንቁላል የወንዴ ዘር ፍሬ ካገኘች የሚፈጠረው ጽንስ እንዲያርግ እንዲፋፋ የሚያደርጉ ሆርሞኖችን ማመንጨት ይጀምራሉ ማለት ነው እነዚህ ሶስት ፌዞች በዋናነት ፎሎኪላል ፌዝ ይባላል የመጀመሪያው 13 ቀን ያልኳቸው በ14ኛው ቀን የሚደረገው ኤቨንት ኦቭሌሽን ይባላል ከዛ ቀጥሎ ያለው ሉቲያል ፌዝ ነው 14 ቀን የሚፈጀው አጠቃላይ እነዚህ ቀናቶች ሲደመሩ 28 ቀን አንድ ሙሉ የወራ አበባ ዑደት ይሆናሉ ማለት ነው። ነገር ግን ይሄ የነገርኳችሁ ኦቫሪ ላይ የሚካሄደው ኤቨንት ነው። ስለዚህ ሌላ ይሄን ኤቨንት ተከትሎ ፓራሌል ማህፀን ላይ የሚደረግ ዝግጅት አለ ከአምስት ከሰባት ቀን የሚሆነው የወር አበባ ፍሰት ነው። ስለዚህ የወር አበባ የሚጀምርበትን ቀን ዴዋን ብላችሁ መጀመር ትችላላችሁ። እንድታስታውሱልኝ የሚፈልገው ማህፀን ላይ የወር አበባ በሚፈስበት ጊዜ የመጀመሪያዎቹ ሰባት ቀናት እንቁልጢ ላይ እንቁላል ለሚቀጥለው ዙር ለመልቀቅ የሚመረጥበት የሚዘጋጅበት ኤቨንት ነው ማለት ነው። ከዚህ ቀጥሎ የወር አበባው ካለቀ በኋላ ወይ ከአምስት ቀን ወይ ከሰባት ቀን በኋላ እንደ ሰዎቹ ዱሬሽን ይለያያል። ያንዳንዱ ሰው የወር አበባ ለሶስት ቀን ይቆያል፣ ያንዳንዱ አምስት ቀን፣ ያንዳንዱ ደግሞ ሰባት ቀን ሊቆይ ይችላል። ዩጁአሊ ግን ከአምስት ከሰባት ቀን ነው ኖርማል የወር አበባ ፍሰት የሚባለው። የወራባው ካለቀ በኋላ ማህፀን ላይ ሌላ የሚደረገው ይሄ ልጅ የሚያድግበት ቦታ ነው እንግዲህ ማህፀን ይያልኳችሁ ያሉት ዩትረስ የሚባለው እሱ ላይ የሚካሄደው ኤቨንት ምንድነው? ፕሮሊፈሬሽን ነው። እንግዲህ ተቀዶ ስላፍዱ ነው የወጣው። የወራባ ከወጣ በኋላ ማህፀን ያገግምና እንደገና ድግስ መደገስ ይጀምራል። እንደገና ሴሮች ያድጋሉ፣ እንደገና እጢዎች ይፋፋሉ። ምናልባት በቀጣይ የሚትለቀቀው እንቁላል በሚቀጥለው የሚትለቀቀው እንቁላል የወንድ ዘርፍሬ ካገኘች መቶ ለህይወት ያለው ፅንስ የሚያድግበትን ቦታ ማመቻቸት ስላለባቸው ከሰባተኛው ቀን እስከ አስራ ሶስተኛው ቀን የሚቆይ ፕሮሊፈሬቲቭ የሚባለው ማሕፀን የሚፋፋበት ጊዜ ማለት ነው። ማሕፀን እንዲህ በሚፋፋበት ጊዜ ስቲል ምንድን ነው እንቁልጢ ላይ እንቁላላ የምትለቀቅበት ፔሪድ ነው ማለት ነው ከዛ በኋላ የሚቀጥለው ማህፀን ላይ የሚደረገው ፌዝ ምንድን ነው ሴክረተሪ ፌዝ የሚባለው ነው እንግዲህ ማህፀን አስፈላጊ የሚያስፈልገውን የድግስ ደግሷል ድግስ ማለት እንግዲህ ቲክነስ ነው ውፍረት አለው ያ ማለት ፅንሱ መጥቶ እዛ ውስጥ የሚያድግበትን ቦታ አዘጋጅቷል ከዛ በኋላ የሚያደረገው ምንድ ነው እዛ የፋፉት እጤዎች ፈሳሽ እንዲያመነጩ ለፅንሱ ምቹ እንዲሆኑ በጣም ፌቨረብል የሆነ ኤንቫይሮንመንት ክሬት ማድረግ ነው። ይህ እንግዲህ ከ14ኛው ቀን እስከሚቀጥለው የወር አበባ እስከሚመጣበት ጊዜ ያለው 14 ቀን ሴክሬተሪ ፌዝ ብላችሁ ልትይዙት ትችላላችሁ ማለት ነው። ስለዚህ እርግዝና የሚፈጠረው እንዴት ነው? ስለዚህ እርግዝና የሚፈጠረው በሁለት መንገድ ነው። አንደኛ፣ የወር አበባ በሚፈስበት ጊዜ የመጀመሪያዎቹ ሰባት ቀን ብያችኋለሁ። የወር አበባ የመጀመሪያውን ቀን ዴዋን ብላችሁ የያዙት ብያችኋለሁ። ከዴዋን እስከ ዴይ ሰበን የወራ በሚፈስበት ጊዜ ቀድማ እንቁልጢ ውስጥ ያለችው እንቁላል ኮርታ ከተለቀቀች የማርገዝ እድላቸው በጣም ከፍተኛ ነው ማለት ነው። አንድ ይሄ ነው። ያ ማለት ቀድሞ እንቁላል ከለቀቀ እርግዝና የመፈጠር እድሉ በጣም ከፍተኛ ነው አንደኛ። አንደኛ የወራባ ሰባት ቀን የወራባ ውደት የምታይ ሴት ግንኙነት በስድስተኛው ቀን ብታደረግ ኦልሞስት፣ የወራዋ የተገባደደ ባለው የግብረ ስጋ ግንኙነት ብታደረግ የወንድ የዘርፍሬው እስከ መቼ ይቆያል ማለት ነው እስከ ደ አስራ አንድ እስከ አስራ አንደኛው ቀን ድረስ የሴቷ ማህፀን ውስጥ ይቆያል ማለት ነው። ስለዚህ በአስራ አንደኛው ቀን እንቁላሏ ብትወጣ የወንድ የዘርፍሬ ማህፀኗ እስካለ ድረስ የማርከዝ እድላላት ማለት ነው ለዛ ነው እናቶች ብዙ ጊዜ የወራባ ቆይቼ ልብሴን ቀን ግንኙነት አድርጌ ነው ያደረገስኩት ብለው ይናገራል። ስለዚህ ያ ማለት በስድስተኛው ቀን እኮ እንቁላሏ አወጥ አይደለም። በስድስተኛው ቀን ያደረጉት ግብረ ስጋ ግንኙነት እስከ 11ኛው ቀን ድረስ የወንድ የዘርፍሬ ማፀን ላይ ስለሚቀመጥ እንቁላሏ በተለቀቀች በ11 ቀን በ10 ቀን ትለቀቅ በተለቀቀች ጊዜ ከወንድዩ የዘር ፍሬ ጋር ተገናኝታ ጽንስ ይፈጠራል ማለት ነው። እንዳጠቃላይ ግን ከዘጠነኛው ቀን ጀምሮ እንቁላሏ ልትለቀቅ ትችላለች ማለት ነው። ስለዚህ እንቁላሏ በዘጠነኛው ቀን በአስረኛው፣ በ11፣ በ12፣ በ13፣ በ14፣ በ15 እየመለቀቅ ዲኗ። ዩዥዋሊ ግን ቲፒካል ፔሪድ ፎ ኦቭዩሌሽን ግን በ14ተኛው ቀን ነው ማለት ነው። አምስት ቀን የወር አበባ የምታይ ሴትን እንደ ምሳሌ ብንወስድ ደግሞ በአምስተኛው ቀን የግብረ ስጋ ግንኙነት ብታረግ አጠቃላይ የወንድ የዘር ፍሬ የሴቷ ማህፀን ውስጥ ለስንት ቀን ይቆያል ማለት ነው? ለሚቀጥሉት አስር ቀን ማህፀኗ ውስጥ ይቆያል። አስር ቀን ማለቴ አምስት ሲደመር አምስት አድርጌ ነው። ስለዚህ እስከ አስረኛው ቀን ድረስ እስከ ደይቴን ድረስ ማህፀኗ ጋር ይቀመጣል። ስለዚህ ደይቴን ላይ ኦቪሌሽን ቢካሄድ እና እንቁላላ ብትወጣ የማርገዝ እድል አላት ማለት ነው። ሰባት ቀን የወር አበባ የጊዜ እርዝማኔ ያላት ሴት በሰባተኛው ቀን ግንኙነት ብታደርግ እስከ አስራ ሁለተኛው ቀን ድረስ የወንድዬ የዘር ፍሬ ማህፀኗ ውስጥ ይቀመጣል ማለት ነው። ስለዚህ እንቁላላ በወጣች ጊዜ በአስራ ሁለተኛው ቀን የማርገዝ እድል ይኖራታል። ከዛ ወዲህ ግንኙነት ባታደርግ ማለት ነው። በሰባተኛው ቀን የወር አበባዋ በሚያልቅ የመጨረሻው ጊዜ ግንኙነት ብታደርግ እስከ አስራ ሁለተኛው ቀን ድረስ ማህፀማ ውስጥ ይቆያል፣ የማርገዝ እድል አላት ማለት ነው። ስለዚህ በእነዚህ ምክንያት በወር አበባ ጊዜ የሚደረግ ግንኙነት የማርገዝ እድል እስከ 5% አለው ማለት ነው። ስለዚህ እንደዚህ አይነት ነገሮች ሴት ልጅን የመውለድ እድላቸው በጣም ከፍተኛ ነው ማለት ነው። ለምንድነው ከፍተኛ ነው ያልኳችሁ? ከዚህ በፊት ሌላ ቪዲዮ ሰርቻለሁ አሁን ብዙ ስለሱ አላወራም ነገር ግን የወንድ የዘር ፍሬ የሴቷ ማህፀን ጊዜ በሚቆይበት ጊዜ ኤክስ ክሮሞዞም የሚባለው ወይም ደግሞ ኤክስ ስፐርሞቹ ናቸው ያን የሴቷ ማህፀን ያለውን ቻለንጅ፣ ይሄ አሲዲክ ኤንቫይሮንመንቱን፣ ረሃቡን፣ ቻለንጁን ተቋቁሞ ለረጅም ጊዜ የሚቆየው አምስት ቀን የሚቆየው ኤክስ ክሮሞዞም ነው ማለት ነው። ዋይ ክሮሞዞም ማለት ግን ቻለንጆችን የማይወድ አሲዲክ ኢንቫይሮመንት ተጋፍጦ የማያልፍ ቶሎ የሚሞት የስፐርም አይነት ስለሆነ ዋይ ክሮሞዞም ያሉ የያዙ ስፐርሞች ይሞታሉ። ስለዚህ ሰርቫይቭ አድርገው የሚቆዩት ኤክስ ክሮሞዞም ናቸው። ኤክስ ክሮሞዞም ደግሞ ከእናት ከሚያገኘው ኤክስ ሌላ ክሮሞዞም ጋር ሲገናኝ ሁለት ኤክስ ኤክስ የሆኑ ክሮሞዞሞች አንድ ላይ ሲገናኙ ሴት ነው የሚፈጥሩት። ስለዚህ ሴት ልጅ የመውለድ እድላቸው ከፍተኛ ነው የሚሆነው ማለት ነው። በወር አበባ ጊዜ የግብረ ሥጋ ግንኙነት ማድረግ የሚያስከትላቸውን ሶስት የጤና ችግሮችን ነግራቸዋለሁ። የመጀመሪያው ለኢንፌክሽን ያጋልጣሉ። ምክንያቱም በማሕፀን ጊዜ በወር አበባ ጊዜ የወር አበባ በሚፈስበት ጊዜ ማሐፀን ቆስሎ አልብያቸዋለሁ። ማሐፀን የደገሰውን ድግስ ጨምሮት የነበረውን ገላ ስላፍድ አድርጎ ገንጥሎ አውጥቶት አልብያቸዋለሁ። ስለዚህ የቆሰለ ገላ ነው ያለው። ወሲብ በሚደረግበት ጊዜ ደግሞ ዩዥዋሊ ማዕፀን አካባቢ ይሄ ፊንጢጣ አካባቢ ከፍተኛ የሆነ ባክቴሪያ ነው ያለው። ስለዚህ በግንኙነት ጊዜ አሴንዲንግ ኢንፌክሽኖች አሉ። ከፊንጢጣ አካባቢ፣ ከብልት አካባቢ በወንድየው የብልት አማካይነት ባክቴሪያዎች ተገፍተው ወደ ሴቷ ማዕፀን ይደርሳሉ ማለት ነው። እንደምታውቁት ደግሞ የማዕፀን በር ይከፈታል በወር አበባ ጊዜ በጣም ከወትሮ በተለየ ማለት ነው። ስለዚህ በቀላሉ ባክቴሪያዎች ደው የቆሰለ ገላ ላይ በማለፍ ከፍተኛ የሆነ የማህፀን ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን ያስከትላሉ ማለት ነው። ስለዚህ በተቻለ መጠን በወር አበባ ጊዜ ግንኙነትን ማስወገድ እነዚህን ኢንፌክሽኖች ለመከላከል ይጠቅማል ማለት ነው። በሁለተኛ ደረጃ ኢንዶሜትሮሲስ የሚባል የማህፀን ህመምን ያስከትላል። የማህፀን የውጨኛው ክፍል ላይ ሴሎች ባልተለመደ መልኩ ሲያድጉ ባልተለመደ መልኩ ሲፋፉ እዛ አካባቢ ምቹ ያልሆነ የእብጠቶች የተለያዩ የማህፀን የውጨኛው ክፍል ላይ እብጠቶችን ይፈጥራል። ይህ የማህፀን እብጠት ደግሞ ከፍተኛ የሆነ ህመምን ያስከትላል። በወር አበባ ጊዜ ከፍተኛ የሆነ ህመም ይኖራቸዋል። በግብረ ስጋ ግንኙነት ጊዜ ከፍተኛ ህመም ይኖራቸዋል። እንደገና የማርገዝ እድልን ይቀንሳል። ምክንያቱም ከውጭ ያሉት እብጠቶች የተፈጠረውን ጽንስ ሂዶ እንዳይጣበቅና እዛ ላይ እንዳያድግ ስለሚያደርጉ ለመካነትም ሊያጋልጡ ይችላል። ይሄ ኢንዶሜትሪዮሲ ያለባቸው ሰዎች ማለት ነው። ስለዚህ ይሄ ኢንዶሜትሪዮሲ እንዴት ነው የሚከሰተው? ኢንዶሜትሪዮሲ የሚባለው የነገርኳችሁ ምን በወር አበባ ጊዜ ስላፍዶ ነው፣ ወደ ውጭ የወጡት ሴሎች በግብረ ስጋ ግንኙነት ድረስ በወንድየው ብልት ተገፍተው ወደ ማህፀን ይመለሳል። ስለዚህ እነዛ ማህፀን ላይ የሚመለሱ ሴሎች ወደ ውስጠኛው የማህፀን ክፍል ከመግባት ይልቅ በሰርፌስ ኦፍ ዩትረስ የማህፀን የውጭኛው ክፍል ላይ እዛ ላይ ተጣብቀው ሰርቫይቭ አድርገው ያድጋሉ፣ ይፋፋሉ፣ ራሳቸውን ችለው ፖች ይፈጥራሉ። ከረጢት ከረጢት ትናንሽ ከረጢቶችን ይፈጥራሉ። ያ ትንሽ ከረጢት ደግሞ ይሄ ኢንዶሜትሮሲስ የሚባለው ህመም ያስከትላል ማለት ነው። ስለዚህ ይህን ችግር ለማስቀረት በወር አበባ ጊዜ የሚደረግ ግንኙነት መቀነስ ያስፈልጋል። ሌላው እንደ ሪስክ የሚወሰደው እርግዝና ነው። ስለዚህ በወር አበባ ጊዜ ወሲብ ማድረግ እርግዝና የመፍጠር እድል ከፍ ያደርጋል።